ሰላም ወገኖች፣ ዛሬ ደግሞ መመልከት በሚል አጭር ነገር እንከፋፈላለን። መመልከት ማለት ምን ማለት ነው? አንድ ሰው ለመመልከት አንድ ማየት መቻል አለበት። ሁለተኛ ደግሞ አንድ ሰው የሄደበትን ጎዳና መመልከት አለብን። ወደ አንድ ቦታ ለመሄድ መንገድ አለው ወይ፣ ያን መንገድ የሄደ የቀደመ አለ ወይ ብለን ቼክ እናደርጋለን። መጽሐፍ ቅዱሳችን የቀደመ አለ ይለናል። አሁን እኛ እንድንሄድ እግዚአብሔር የሚፈልገውን መንገድ ቀድሞ የሄደ የጨረሰ አንድ አለ ይለናል። የጨረሰውን ከተከተልን ሩጫችንን እንጨርሳለን። ያልጨረሱ ያልጨረሱ አሉ። የሮጡ ግን ያልጨረሱ አሉ። እነሱን ከተከተልን ደግሞ ሳንጨርስ እንቀራለን። አሁንም ደግሞ በእይታችን ላይ ገና የሚሮጡ ያልጨረሱ ሊጨርሱ ይችላሉ፣ ላይጨርሱ ይችላሉ፣ ያልታወቁ እነሱን ተመልክተን የምንሮጥ ከሆነ ደግሞ አሁንም የመጨረስ ያለመጨረስ ጉዳይ ጎዳናችንን፣ ሩጫችንን የመሄድ ጉዳይ አጠያያቂ ይሆናል ማለት ነው። መጽሐፍ ቅዱስ ሲነግረን እኛ አማኞች ተብለን የምንጠራ ክርስቲያኖች አንድ ጥሪ ደርሶናል። ይህ ጥሪ ሰማያዊ ጥሪ ይባላል። ማንም ባለሀብት፣ ማንም ባለስልጣን ያልጠራው ነገር ግን እግዚአብሔር የጠራው ሰማያዊ ጥሪ የትኛውም በምድር ላይ ምድር ውስጥ ምንም ነገር ማድረግ እችላለው የሚል ሰው አቅሙ ያለው ስልጣኑ ያለው ሰው የማይችለው ጥሪ እግዚአብሔር በክርስቶስ ኢየሱስ በኩል ለእኛ ያደረሰው ሰማያዊ ጥሪ ይባላል። መጽሐፍ ቅዱሳችን በዕብራውያን ምዕራፍ 3 ቁጥር 1 ላይ ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ፣ ስለዚህ ከሰማያዊው ጥሪ ተካፋይ የሆንን እኛ ቅዱሳን ተብለን በእግዚአብሔር ቃል የተጠራን ወንድሞች እህቶች የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስን ክርስቶስን ተመልከቱ። የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ይለናል። ሰማያዊ ጥሪ ደርሶናል ወይ? እግዚአብሔር በልጁ በክርስቶስ ኢየሱስ ለሰማያዊ ጥሪ ያደረገውን ጥሪ ተቀብለናል ወይ? ይህን ጥሪ የተቀበልን የዚህ ጥሪ ተካፋይ የሆንን ሰዎች እንድንመለከት የተጠራ ነው የእምነታችንን ሐዋርያና ሊቀ ካህናት። ምክንያቱም ጨርሷል፣ እሱ ፈጽሟል። የጨረሰና የፈጸመ አንድ ነው። እርሱን ተመልከቱ ይላል። ዛሬ በምድር ላይ ትልቅ ችግር፣ በዚህ ዘመን ትልቁ ችግር ሰዎች ያልጨረሱ እያዩ መከተላቸው ነው። ስለዚህ ይጫረሳሉ። ያልጨረሰን አይቶ የሚጓዝ ሰው ይጫረሳል፣ ይጣላል። መጨራረስ የመጣብን መፋጀት የሆነብን ነገር ቢኖር ሰዎች የእምነታችንን ሊቀ ካህናትና ሐዋርያ የሆነውን ኢየሱስን መመልከት አቁሞ የሆነ ነኝ ብሎ አንድ ነገር ይዞ ተነስቶ በውሸትም ይሁን እውነትም ሊኖረው ይችላል በፈለገው መንገድ ብቻ ሰዎችን መሰብሰብ የቻለን ሰው መከተል፣ መጽሐፍ ቅዱስ ተመልከቱ የሚለን የእምነታችንን ሊቀ ካህን የሆነውን ሐዋርያ የሆነውን ኢየሱስን ነው፣ ተመልከቱ ይላል። ይሄን ይሄ ምልከታ ይሄን መመልከት የሚገባቸው ሰዎች ደግሞ እነማናቸው? ይለናል መጽሐፍ ቅዱስ የሰማያዊው ጥሪ ተካፋይ የሆኑት ቅዱሳን፣ የሰማያዊው ጥሪ። ይሄ በጣም ደስ የሚል ነው። ሰዎች፣ በዚህ ደስ ካላልን የትኛውም ኤምባሲ ላይ ጠራን ይችላል፣ የትኛውም ቤተ መንግስት ላይ ጠራን ይችላል፣ የትኛውም የተባበሩት መንግስታት ድርጅት ላይጠራን ይችላል። ለዛ አንገባ ይሆናል። በር ላይ ማለፍ አንችል ይሆናል። ነገር ግን በክርስቶስ ኢየሱስ እርሱን ተመልክተን ለምንሄድ ሁሉ ግን ሰማያዊ ጥሪ አለ ይለናል መጽሐፍ ቅዱስ። የዛ ተካፋዮች ናችሁ። ያንን የተጠራንበትን ጥሪ ጥሪው ቤት ድረስ እስክንደርስ ሰማይ ቤት ድረስ እስክንደርስ መታገል ካለብን የምንመለከተውን ማወቅ አለብን። ሰማያዊ ጥሪ ተጠርተናል፣ እግዚአብሔር ጠርቶናል። ወደዛ ጥሪ ለመድረስ ወደዛ ጥሪ ገስግሶ የሄደውን በዛ ጥሪ ላይ ያለውን ዋናውን ሊቀ ካህን ዋናውን ሐዋርያ ኢየሱስ ክርስቶስን መመልከት አለብን ይላል መጽሐፍ ቅዱስ። ምን እያየን ይሆን? ማንን እየተከተልን ይሆን? ማንን እየተመለከትን ይሆን? ማን ነው የእኛ ምሳሌ? ምሳሌያችን ማን ነው? መጽሐፍ ቅዱስ የሚነግረን ኢየሱስ ነው ይለናል። ዕብራውያን ምዕራፍ ዐሥራ ሁለትም ላይ ዐሥራ አንድ ላይ የዘረዘራቸውን የእምነት አባቶች ሁሉ እንዳልጨረሱ ይነግረናል። አላገኙም፣ የተሰጠውን የተስፋ ቃል አላገኙም፣ ግን በእምነታቸው ተመስክሮላቸዋል። እዛ ውስጥ የተጠቀሱ ብዙ ናቸው። ተጠቅሰው ተጠቅሰው ተጠቅሰው ተጠቅሰው የዕብራውያን ጸሐፊ ዕብራውያን ዐሥራ አንድ ላይ ያሉትን የእምነት አባቶች መጥቀስ ያቆመው ጊዜ ያጥርብኛል ብሎ ነው። ከጊዜ እጥረት ነው እንጂ ብዙ በእምነት የተመሰከረላቸውን ጀግኖች አባቶችን ይጽፋል። ግን አንድ ነገር ግን ሲናገር እነዚህን ሁሉ ይላል። ዕብራውያን ምዕራፍ 12 ላይ ይመጣና እነዛን በዕብራውያን 11 ተርኮ ከጨረሰልን በኋላ መጨረሻ ላይ ዕብራውያን 11ን ሲያጠቃልለው እንደዚህ የሚል ቃል ተናግሮ ያጠቃልላል። ዕብራውያን 11 ላይ ቁጥር 39። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳቸው የሚበልጥ ነገርን አስቀድሞ አይቶ ነበርና የተሰጣቸውን እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል ግን አላገኙም። ስለዚህ እዚህ ጋር ያለን እኛ ደግሞ እነዚህ ሰዎች ለኛ። በዙሪያችን ሆነው እነዚህ ሰዎች ያገኙታል፣ እነዚህ ሰዎች ይህንን መድኃን ያገኙታል፣ ይህንን ይፈጽሙታል፣ ይጨርሱታል። እንደ ደመና በዙሪያችን ከበው እንደዚህ የሚያስቡ ይመስለኛል። ግን የዕብራውያን ጸሐፊ ምዕራፍ 12 ላይ ሲመጣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እንደ ምስክር ሆነው በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ምን እያለ ነው? እንግዲህ እኛም ደግሞ ቶሎ የሚከበንን ኃጢአትን ሸክምን ሁሉ ምን አድርገን አስወግደን፣ አንድ ፈጻሚ፣ ፈጸመ የተባለ የእምነት ፈጻሚ የሆነ ጌታ አለ ኢየሱስ ክርስቶስ እርሱን ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሩጥ። ምናልባት እኛ ትዕግስትን የተጠየቅነው ሩጫው ላይ ነው፣ እርሱ ግን መስቀል ላይ ታግሷል ይለናል። መመልከት፣ ኢየሱስ ክርስቶስን መመልከት እስከ ፍጻሜው ያደርሳል። ኢየሱስ ክርስቶስን መከተል እስከ ፍጻሜ ያደርሳል። የሰው ደቀ መዝሙር መሆን የሆነ ቦታ ላይ ይቆማል። ሰዎች ይዘው ሊሄዱ ይችላሉ፣ አያደርሱም። በሀገራችን ታክሲ በመንገድ ላይ ይዘው የሚሄዱ ሰዎች አሉ አይደለም? ምናልባት ወደ ካዛንቺስ የሚሄድ ከሆነ የግዴታ ከፒያሳ ተነስተን ወደ ካዛንቺስ ስንሄድ፣ ምናልባት ይህ መኪና በአራት ኪሎ በኩል ማለፉ ግድ ስለሆነ አራት ኪሎ እንለዋለን መንገዱ ስለሆነ ይጭነናል፣ መጨረሻው ድረስ ግን አያደርሰንም። የእሱ መጨረሻ ሌላ ነው፣ የእኛ መጨረሻ ሌላ ነው። ተንጠባጣቢ ተሳፋሪዎች አሉ፣ የሚፈልጉበት ቦታ ሲደርሱ ወራጅ ብለው የሚወርዱ። ዛሬ ስኬትን የሚከተሉ ዛሬ የሆነ የስጋን ነገር የሚከተሉ ሰዎች የሚወርዱበት ቦታ አለ። የሆነ ነገር ሲሞላ ወራጅ ይላሉ። አገልግሎት ሲባሉ አይመቸኝም ይላሉ። ከዛ በኋላ አይመችም አምልኮ ሲባሉ አይመችም። መጽሐፍ ቅዱስ ጥናት ሲባሉ አይመችም። ለምን ወርደዋል? የሆነ ቦታ ላይ ለሆነ ነገር ተከትለው የሆነ ቦታ ላይ ሲያገኙ ወርደዋል። ወራጅ ብለው ወርደዋል። እስከ ፍጻሜው የሚሄዱ ግን፣ መጨረሻውን የጨረሰ እስከ መጨረሻው የሚሄደውን መኪና፣ እስከ መጨረሻው የሚሄደውን የሚፈልጉበት፣ ፍጻሜው ድረስ መሄድን የሚፈልጉ ሰዎች የሚሄዱበት ድረስ የተሳፈረ ነው። ስለዚህ በክርስቶስም ይሄ ነው እየሆነ ያለው። ሰዎች አይመቸኝም የሚሉት የሆነ ቦታ ላይ ስለወረዱ ነው። ነገር ግን ክርስቶስ እስከ ፍጻሜው፣ እስከ ሰማያዊው ጥሪ ድረስ፣ እስከ መጨረሻው እግዚአብሔር እስከ ጠራን ጥሪ ድረስ ሊያደርሰን እሱ ቀዳሚ ሆኖ ገብቷል። እሱን ተመልከቱ ይለናል መጽሐፍ ቅዱስ። ከሰዎች ላይ አይኖቻችን ተነስተው፣ ከሆነ ነገር ላይ አይኖቻችን ተነስተው፣ ከራሳችን ምቾት ላይ ተነስተው፣ ከራሳችን ፍላጎት ላይ አይኖቻችን ተነስተው እርሱን መመልከት ያስፈልጋል። ዛሬ ወገኖቼ ይሄንን እንዳናደርግ በብዙ ነገር ያው የሰይጣን ስራ ስለሆነ ሰይጣን ወይንም ጠላት እያደረገ ያለው የሰዎችን አይን መያዝ ነው፣ ማሳወር ነው። የዚህ ዓለም ገዢ የማያምኑትን ሰዎች ልብ እንዳሳወረ መጽሐፍ ቅዱስ ይናገራል። በእርግጥ በኃይሉ እንኳን ኃይሉ ጸጉሩ ላይ እንኳን እንዳለ የታወቀውን ሳምሶንን ሲይዘው አይኑን ያወጣው ሰይጣን መመልከትን ነው የሚከለክለው። ጠላት መመልከትን ነው የሚጋርደው። እግዚአብሔር ደግሞ ተመልከቱ ይላል። ተመልከቱ የሚጋርዳችሁን ነገር አስወግዳችሁ ተመልከቱ። እሱ ነው የሚያደርሳችሁ፣ እስከ መጨረሻው ሊያደርስ የሚችል እርሱ ነው ይለናል። ግርግር መመልከት፣ ተአምራት መመልከት፣ የሆነ ነገር መመልከት፣ ኮንሰርት መመልከት፣ ምን መመልከት። ሰው በብዙ ነገር መመልከት ውስጥ ነው ያለው። የገባውን ተመልከቱ፣ የቀደመውን ተመልከቱ። እሱ ብቻ ነው የገባው፣ እርሱን ተመልከቱ። ሌሎቹ ሁሉ ወደ እርሱ የሚያመለክቱ ካልሆኑ ከንቱ ናቸው። መጥምቁ ዮሐንስ ለደቀ መዛሙርቱ ኢየሱስን አመለከተ። የእግዚአብሔር በግ ይሄ ነው አለ። እውነተኛው የእግዚአብሔር በግ፣ ተንኮል የሌለበት የእግዚአብሔር በግ ይኸው እንሆ አለ፣ አመለከተ። ወደ እርሱ በተጠየቀ ጊዜ ሁሉ ወደ ኢየሱስ ያመለክት ነበረ። እርሱ ሊልቅ እኔ ላንስ ይገባል። እያንዳንዷን ጥያቄ ሲጠይቁት ያመለክት ነበር ወደ ኢየሱስ የማያመለክቱ አገልጋዮች አገልጋዮች አይደሉም። ወደ ኢየሱስ ተመልከቱ የማይሉ አገልጋዮች አገልጋዮች አይደሉም። እኔን ተመልከቱ እያሉ ሰይጣንን ኢንተርቪው የሚያደርጉ እኔን ተመልከቱ እያሉ ራሳቸው እንዳደረጉ መድረክ ላይ የሚንጎራደዱ እነሱን አትመልከቱ። እነሱን መመልከት ግማሽ መንገድ ብቻ ነው የሚያስኬደው፣ እዚያም ካደረሰ ነው። እስከ ፍጻሜው ድረስ መሄድ የሚቻለው ኢየሱስን ስንመለከት ብቻ ነው። እስከ ፍጻሜው የሰማያዊው ጥሪ ተካፋዮች ነን ብለን ካመንን ወደዛ ጥሪ የሚያደርስ አንድ አንድ አሁንም በትራንስፖርት መቼም መንገድ ምሳሌ ለስጣችሁ እቺ ባስ ባስን ወደዚህ እንትን ትሄዳለች እንዴ? እስከ ቄራ ድረስ ትሄዳለች እንዴ? እስከ ካዛንችስ ድረስ ትሄዳለች እንዴ? እስከ መርካቶ ድረስ ትሄዳለች እንዴ? የሆነ ይጠይቃል። ሰው አይደለም ትራንስፖርት ለመያዝ ሲሰለፍ ወደዚህ ትሄዳለች እንዴ ይላል ድሮ ትሄዳለች ወይ? ይሄዳል ወይ? ወደዚህ ይወስዳል ወይ? ወገኖች፣ ምን ብለን የገባ ነው? ወዴት? ለምንድን ነው ትራንስፖርት ላይ እነዚህ የታክሲ ረዳቶች የሚጣሩት መርካቶ መርካቶ የሚሉት ፒያሳ ፒያሳ የሚሉት ለምንድን ነው? ወደዛ የሚሄድ እንዲገባ እኮ ነው። ወደ ተጠሩት ቦታ፣ ጥሪ ቦታ ሲሰሙ ወደዛ የሚሄዱ ሰዎች እንዲገቡ ነው። ስለዚህ ሰማያዊው ጥሪ ድረስ የጠራን እግዚአብሔር ነው። እዛ ደግሞ ድረስ የሄደው ኢየሱስ ብቻ ነው። ኢየሱስ ብቻ ነው ወደዛ የሚያደርሰው ከኔ በቀር ወደ አብ የሚያደርስ የለም ብሎ ኢየሱስ ክርስቶስ እንቅጩን ነግሮናል። እርሱ ብቻ ነው እዛ ሊያደርሰን የሚችለው። ስለዚህ እርሱን ብቻ መመልከት፣ እርሱ የሄደውን ጎዳና መሄድ ዋጋ በመክፈል ሊሆን ይችላል። ነፍስን በመስጠት ሊሆን ይችላል። እርሱን ተከትለን ብንሰየፍ፣ እሱን ተከትለን ብንገደል እንኳን ሰማያዊው ጥሪያችን ጋር እንደርሳለን። አይቆምም። መንገድ ላይ አንወርድም። ጨረስን ያሉን ጳውሎስ ጨርሰው የሄዱ ጨረሱ የተባለላቸው አገልጋዮች በሙሉ መጨረሳቸው የተነገረው ወንጌል እዛ ላይ አልቆመም። ጳውሎስ ሩጫ ጨርሻለሁ ሲል በቃ አንተማ ከጨረስክ ወንጌል እዚህ ጋር በቃ ቻው አልተባለም። ወንጌሉ ቀጥሏል። እርሱ ግን ጨርሷል። የጨረሰው ለምንድን ነው? የጨረሰውን ተመልክቶ በመሄዱ እንጂ ስራው በማለቁ አይደለም። ስራው ቀጥሏል። ይኸው ከሁለት ሺህ ዓመት በኋላ እኛም እየቀጠልነው ነው። ስራው ይቀጥላል። ስራው ይሄዳል። ወንጌል ይቀጥላል። ክርስቶስ ኢየሱስ ተመልሶ እስኪመጣ ድረስ ይቀጥላል ወንጌል ግን የወንጌሉን ባለቤት የወንጌሉን ጌታ ኢየሱስ ክርስቶስን ተመልክቶ የሚሄዱ ግን ሊጨርሱ ይችላሉ። ይጨርሳሉ እነሱ። ሰው ተከትለው የሚሄዱ ግን ሰውን ተከትለው፣ ተአምራትን ተከትለው፣ ድንቅን ተከትለው የሚሄዱ ሰዎች ግን ይወርዳሉ። ወራጅ አለ ይላሉ። የሆነ ቦታ ላይ ሲደርሱ ለምን? እስከ ፍጻሜው የሚያደርስ ጉልበት እነሱ ጋር የለም። የለም። አንዳንድ ጊዜ ቴሌቪዥን ላይ እመለከታለሁኝ። አንድ በሽቦ የተቋጠረ ውሃን የሚያቋርጥ እጃቸውን ያንጠለጥሉበትና ውሃውን ለማቋረጥ እሱን ይጎትቱታል። እና የአንዳንዶቹ ጉልበት ኃይለኛ ስለሆነ ሲጎትቱት ውሃውን አሳልፎ ያወርዳቸዋል። አንዳንዶቹ ሲጎትቱት ግን መሀል ላይ ይቆማል። ወደዚህም መመለስ አይችሉም፣ ወደዚያም መሄድ አይችሉም። መጨረሻቸው እዛ ውሃ ውስጥ መውደቅም ወገኖቼ እስከ ጥሪያችን ድረስ ሊያደርሰን የሚችለው ኢየሱስ ክርስቶስ ብቻ ነው። ሰዎች ምናልባት የተወሰነ መንገድ ሊወስዱን ይችላሉ። ግን እነሱን እንድንመለከት ስላልታዘዘና እነሱን በመመልከት የሚገኝ ሰማያዊ ጥሪ ስለሌለ እነሱ ደርሰው ስላልሆነ የጠሩን እነሱ ከኛ ጋር ደራሾች ስለሆኑ የያዙትን ያደርሰኛል ብለው ያመኑትን ያንን ሊቀ ካህን ያንን ሐዋርያ ኢየሱስ ክርስቶስን እርሱን ቀዳሚውን ቀድሞ የገባውን እርሱን የማያሳዩን ከሆነ ሙሉ መንገዱን እርግጠኛ ሆኜ እነግራቸዋለሁ፣ አያውቁትም። የሚያደርሰው ኢየሱስ ክርስቶስ ብቻ ነው። ስለዚህ የዛሬው መልእክቴ ኢየሱስ ክርስቶስን ተመልከቱ ነው። እግዚአብሔር ይባርካችሁ።